ይህ አዋዜ ሰበር ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራን ባዶጇን ሳትቀር በፊት ፈጥና የኒውክሌር ስምምነት እንድትደርስ በይፋ ሳሰቦም መንግስታቸው የእስራኤልን ጥቃት እንደሚደግፍ ገለጸውም። ኢራኖችን ለቀናት ሳስጠደቅቃቸው ቆይቻለሁ። ዛሬ 6 አንደኛው ቀን ነው፣ አልሰሙኝም ነበር ብለዋል ፕሬዝደንቱ። በጠዋቱ ትሩዝ በተሰኘ የማኅበራዊ ሚዲያ ገጻቸው ባሰፈሩት መልእክት እስካሁን ከተካሄደው ይልቅ ቀጥሎ የሚመጣው የእስራኤል ጥቃት የባሰ ጨካኝና ውዳሚ ነው ብለዋል። ሲቀጥሉም የኢራን መሪዎች ምን ሊመጣባቸው እንደሚችል አላወቁም ነበረ አሁን ይኸው ሁሉም ሞተዋል መጪውም የባሰ ነው ሲሉ ጽፏል። ትራምፕ በመልእክታቸው ኢራኖች በሰላም ስምምነት እንዲፈራረሙ ድል ሰጧቸው ቃሌን አጠንክረ በቃ ይህን ስምምነት ፈጽሞ አልኳቸው ሊያደርጉት አልቻሉም። ሊመጣባቸው የሚችለው ነገር ከነሱ ምና በላይ መሆኑን አስረዷቸው። አሜሪካ በመላው ዓለም የማይገኝ እጅግ ምርጥና ድምሳሽ ወታደራዊ መሣሪያዎች እንደምሠራና እስራኤል ደግሞ እንዲህ አይነት መሣሪያዎች በብዛት እንዳሏት እንዴት እንደምትጠቀምም የምታውቅ መሆኑን አበክሬ ነገርኳቸውም። ከቶም ምንም እንደሚመጣባቸው አላወቁም ነበረ እና ያው አሁን ሁሉም አልቀዋል ብለዋል። እስካሁን ታላቅ ሞትና እልቂት ደርሷል አሉ ትራምፕ። ሲቀጥሉ በመልእክታቸው ሆኖም ይህንን በላ ለማቆም ትንሽም ቢሆን ጊዜ አለ ቀጣዩ የታቀደው ድብደባ የባሰና የከፋ ነው ሲሉ አስገንዝበዋል። በማያያዝም ኢራን ስምምነት መድረስ አለባት ኦናዋን ከመቅረቷ በፊት ኤምፓየሯን ከገባበት አዘቅት ለማትረፍ ሲሉ በጽኑ አስጠንቅቀዋል። ኢራን በእስካሁኑ ድርድር ስምምነት ላይ መድረስ ያልቻለችው ዩራኒየም የማበልጸግ መብቴን አልተውም እስካሁን የበለጸገውንም ለማንም አሳልፌ አልሰጥም፣ በሚል አቋሟ እየተነሳ ነው። ይህ በእንዲህ እንዳለ ኢራን በታሪኳ እንዲህ ያለ ግዙፍ ድንገተኛና ደምሳሽ ምት አርፎባት አላወቀም። የታሪኳ አካልም ሆኖ ተጽፏል። ሕዝቧም ተሸብሯል ይላሉ ዘገባዎች። እስራኤል ራሷን እንቅልፍ ነስታ በደረቅ ሌሊት ከነ ቦምቦቿ ተሄራን ሰማይ ስትደርስና ስታፈነዳዳም። ኢራናውያን ከእንቅልፋችን ተሸብረን ተነሳን ባተትንም ይላሉ። የሀገሪቱ የኒክሌር ተቋም የሚሳኤል እና እንዲሁም ወታደራዊ ተቋማት ሁሉም ተራ በተራ አልቀረላቸውም ነበረ። የ35 ዓመቱ ኢራናዊ ወጣት አዛም ሲናገር የቤታችን መነቃነቅ፣ መንቀጥቀጥ ከእንቅልፌ አነቃኝ። በጣም ነበር የፈራሁት ምን እንደሆነ አላወኩም ነበር ብለዋል። አዛም የእስራኤል ጥቃት ከደርሰባቸው የሰሜን ቴሄራን ቀዎች በአንዱ ነዋሪ ነው። ሳም የተባለ የአራት ዓመት ወጣት ሲናገር የዚህን ሁኔታ መባባስ አሳስቦኛል። ለእኛ ለቴሄራን ነዋሪዎች ምን ማለት ይሆን ብሎ አልስጠይቅ። እውነተኛ መረጃ አይሰጡንም። እንደ ሰማነው ጭምጭምታ ከሆነ እንዲህ አይነቱ ድብደባ በየምሽት ምሽቱ ይቀጥላል። ቤታችን ቁጭ ብለን እንጠብቅ። ብዙ ነገሮች በእኛ ሕይወት ውስጥ እርግጠኛ መሆን አልቻሉም ብለዋል። ሲኤንኤን ቴሄራን ውስጥ በዚህ መልኩ ያናገራቸው ሁሉ በቅድሚያ የሚያስጠነቅቁት እውነተኛ ስማቸው እንዳይገለጽባቸው አደራ የሚል ነው። አንድ ኢራናዊ እስራኤል የሰላማዊ ሰዎች ነዋሪዎች አፓርትማን መምታቷ እንዳስገረመው ገልጿል። ይሄ ከቶም ይሆናል ብዬ በፍጹም አስቤ አላውቅም ነበር፣ ብለዋል አንድ 17 ዓመት ወጣት ደግሞ ሰዎች በየጎዳናው ላይ እሪታ ሲያሰሙና ሕንፃዎች ሲንቀጠቀጡ እንዳየ መመልከቱን ገልጿል። ሌሎች ደግሞ በጅምላ የሰጡት አስተያየት መሪዎቻችን ከቶም ሊጠብቋቸውና ደህንነታቸውን ማረጋገጥ እንደማይችሉ ነው። ምክንያቱም የእስራኤል ቅጽበታዊ ጥቃት ቁልፍ ወታደራዊ መሪዎችን ወዲያውኑ እየገደለ ስለነበረ ነው። የአምስ ዓመት ጎልማሳ የሆነ ባህራም የተባለ ኢራናዊ ሲናገር የመኖሪያ ሕንፃቸው ጠባቂ ያቀረበለትን ጥያቄ ለሲኤንኤን መልሶ አቅርቦለታል። ዘበኛው የነገረውን ነው የደገመው። እነዚህ የእኛ ከፍተኛ የጦር አዛዦች ራሳቸውን እንኳ ማዳን ያልቻሉ፣ እንዴት አድርገው ነው ከእስራኤል በላይ እኛን ሊታደጉን የሚችሉት? ሲል ጠይቆኛል ብሏል። ኢሳያስ እንደሰማሁ ነው ሪ። ኢራን እንግዲህ ሀገሯ ውስጥ ከባድ ጦርነት ያስተናገደችው በተለይም የአያቶላዎች እስላማዊ ሪፐብሊክ ከተመሰረተ ወዲህ በምስረታው ላይ የገጠማቸው የኢራቅ ጦርነት ነበር፣ የኢራን ኢራቅ ጦርነት ብለን የምናውቀው። ከዛ ውጪ በተለይ ዋና ከተማቸው በዚህ ደረጃ አጠቃላይ ዙሪያ ያገባቸው የሀገሪቱ የተለያዩ ክፍሎች ምዕራብ፣ ምስራቅ፣ ሰሜን ምስራቅ፣ ሰሜን ምዕራብ ሳትል አትዊል ማለት እችላለሁ ከሁለት መቶ ያላነሰ የጦር ጀት አየር ለአየር እየተምዘገዘገ ባላቋረጠ ሁኔታ ሲደበድብ የታየበት ክስተት በታሪካቸው እውነቱን ለመናገር የመጀመሪያ ነው። እና ከዚህም ጋር ተያይዞ ኢራናውያን ከፍተኛ ሽብር ውስጥ መሆናቸውን አልደበቁም። ከአሁን ድረስ ከቀጠለው ሀገሪቱን እያንቀጠቀጠ ከሚገኘው ድብደባ ጎን ለጎን ደግሞ የሚሰሟቸው መረጃዎች ሁሉ በጣም እጥያቸው ዱብ እንዲል እያደረገ ነው። የሀገሪቱ ቁልፍ የጦር ጀኔራሎች የመጀመሪያ ሟቾች ሆነዋል። ደጋግመን እንዳልነው የእስላማዊ አብዮት ዘቡ ዋና አዛዥ፣ የሀገሪቱ የጦር ኃይል ኤታማዦር ሹሙም እንደገና ደግሞ የሀገሪቱ የሚሳኤልና የአየር ኃይል ዋና አዛዥም አብረው በጠዋቱ ነው የተገደሉት። በተለይ የአየር ኃይል አዛዡ እንዲሁ ጄኔራል ናቸው። እስራኤል ላይ ሊሰጡ ስለሚችለው በቀል ስለሚወሰደው እርምጃ ለመወያየት በእነሱ ሴፍ ነው ያሉት ቦታ ላይ የሌሎች የኃይል አዛዦችን ይዘው ስብሰባ ላይ እንደተቀመጡ ማለቃቸውን ነው አሁን ከዘገባው የምንሰማው። ሁኔታው ይሄ ነው። ኢሳያስ፣ የእስራኤል ውስጥ ደግሞ የምንሰማው ዜና እስራኤላውያን ትንሽ ለተራዘመ ዘመቻ ወገባቸውን አጥብቀው እንዲቀመጡ ነው የተነገራቸው። ምክንያቱም የእስራኤል ድብደባዎች በምልልስ የሚካሄዱ ለቀናት የሚቆዩ ናቸው በማለት ጠቅላይ ሚኒስትር ቤንያሚን ኔተንያሁ አስታውቀዋል። ምናልባት በአሁኑ ሰዓት በኢራን ሌላ ክፍል ሌሎች የኒኩሌር ማብለያዎች፣ የሚሳይል ማምረቻዎች የሰው አልባ ማምረቻዎች፣ ወታደራዊ ተቋማት፣ እስካሁን ባየነው ሁኔታ የሀገሪቱ ምርጥ ሳይንቲስቶችና የጦር አዛዦች ኢላማ የሆኑ ነው ያሉት። እስካሁን ድረስ እንግዲህ በፖለቲካ አቀማመጡ በፖለቲካ ኃይሎች ላይ በፖለቲካ መሪዎች ላይ የተነጣጠረ ነገር እያየን አይደለም። ይሁንና በተለይ እየተነገረ ያለ አሁን ሶስተኛው ዙር የእስራኤል ድብደባ ከሁሉም የከፋና የባሰ ሊሆን ይችላል ተብሎ ይጠበቃል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስካሁን የተደረጉት በተደረጉት ድብደባዎች የተገኙት ውጤቶችን በጣም በጣም በጣም አሪፍ ናቸው የሚል አስተያየት ሰጥቷል። በዘገባዎቻችን ሲከታተሉ የቆዩ አድማጮቻችን በሚገባ እንደሚያስታውሱት የኢራን የክሩዝ ሚሳይል መተኮሻዎች ለአጸፌታ መልስ በተዘጋጁና በወደሩበት ሁኔታ እያሉ ከአጠገባቸው ነው እየተመቱ የወደሙት። ይሄም ሞሳድ ሀገሪቱ ውስጥ የልዩ የሰው አልባ መተኮሻ ጦር ሰፈር አቋቁሞ እና የነዚህ ሰው አልቦች አስርጎ በማስገባት የመጀመሪያው ጥቃት አካል በማድረጉ ከኋላቸው ነው እየተመቱ የወደሙት። ከዛም በኋላ ደግሞ የቦሊስቲክ ሚሳይሎች ደግሞ ኢራን ያላት ትልቁ መተማመኛ ክንዷ ነው። እነዚህም በወደሩበት በተለያየ አቅጣጫ መተኮሻዎቿ ሞባይል ናቸው እየ ይታወቃል። ተሽከርካሪዎች ላይ ነው የምተኮሰው ኢራን እና እነሱ ላይ ነው የመጀመሪያው ምት የተነጣጠረው። በዚህ መሰረት እስካሁን ደቂቃ ድረስ ኢራን ወደ እስራኤል የተኮሰችው ሚሳኤል የለም። መጀመሪያ ላይ እየተኮሰቻቸው አንድ መቶ ሰው አልቦች እንደነበሩ ይታወቃል። እነሱም የእስራኤል አየር ክልል ለመግባት ከመቻላቸው በፊት በእስራኤል አየር ኃይል ለቀማ ተካሄዱባቸዋል። አልፈው የሚመጡትም እስራኤል ውስጥ በመደበኛ የአየር መከላከያ ተኩስ እንደሚመቱ በመግለጽ እስራኤል ሁኔታውን በእስካሁን ያለው ሙሉ በሙሉ ተቆጣጥሪ ያለው የሚያሰጋ ነገር የለም በሚልም ህዝቧን ከጥይት ከፍንዳታ፣ ወይም ከፈንጂ የቦምብ መከላከያ ቦታዎች አትራቁ በማለት የሰጠችውን ትዕዛዝ አንስታ በህብር ህዝቧ ወዲና ወዲህ ማለት እንደሚችል ማስታወቋን ዘግበናል። ኢሳያስ አለም እንግዲህ እስካሁን ባለው ተጨባጭ ሁኔታ የእስራኤልን የጥቃት አካሄድ ስንመለከት መሪዎችን ላይ ትኩረት በማድረግ የምትመታቸው ነገሮች ተጨባጭ በሆነ መንገድ ውጤታማ እያደረጓት ነው። አሁን ደግሞ ከትናንትና ምሽት ጀምሮ እየመታች ያለችውን ታርጌት የሆኑ ቦታዎችን ስንመለከት ብዙ ትልልቅ ውድመቶች እየታዩ ነው። አሁን እየታዩ ያሉ የቪዲዮ እና የፎቶግራፍ ምስሎች ራሳቸው ከባድ የሆነ የእሳት ቃጠሎዎችን እያሳዩ ነው ያለው። አሁን በዚህ ሰዓት ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ወደ ድርድር ብትመጣ ይሻላል የሚለው ማሳሰቢያ እስካሁን እነ ሂዝቦላን ሃማስን እና የመሳሰሉ ቦታዎችን ስንመለከት እየደቀቁ እየደቀቁ ነው የመጡት እና ዶናልድ ትራምፕ በዩክሬን እና በሩሲያ መካከል ላለውም ጦርነት ራሱ ዩክሬን ያላትን ነገር ከምታጣ ወደ ስምምነት ብትወጣ ይሻላል የሚለው ማስጠንቀቂያ በተጨባጭ ስንመለከተው እውነት እና እውነት እየሆነ መምጣቱን እያየን ነው እና የዶናልድ ትራምፕን አስተያየት እንዴት ታየዋለህ? ዶናልድ ትራምፕ የሚያውቁት ነገር አለ። እስራኤል እስካሁን ካካሄደችው ድብደባ እና ካደረሰችው ውድመት የባሰና የከፋ ምዕራፍ እንደሚቀጥል ነው የገለጹት። ስለዚህ ለኢራን የሰጡት ማሳሰቢያ ምንድን ነው? ቀደም ሲል ስልሳ ቀን ጊዜ የሰጠኋችሁ፣ በዚህ ጊዜ ውስጥ ሁሉ ጀስት ዱኢት፣ በቃ ይህን ነገር ተስማሙ፣ እሺ በሉ በማለት ጮኬ እስከ ማሳሰብ ደረስኩኝ አልሰማችሁኝም ምክንያቱም ምን እንደሚመጣ ግንዛቤ አልነበራችሁም በመሆኑም ዛሬ ይኸው መሃላችን የላችሁ ሞታችኋሉ እንግዲህ በአጠቃላይ የኢራን የጦር አዛዦች በዚህ ሁኔታ ተሰውተዋል እንደምታውቀው የራሳቸው የአያቶላ ካሚኒ የወቅቱ ዋነኛ የብሔራዊ ደህንነት አማካሪያቸውም ቆስለዋል በነገራችን ላይ ስለዚህ ይሄ ነው የሆነው አሁንም ደግሞ ናታንዝ ላይ ያለ የኒክሌር ማብለያ ወይም ማበልጸጊያ ነው የተመታው። ፎርዶ የሚባል አለ፣ ሌላ የተለያዩ ቦታዎች ላይ አሉ። እንደገና ደግሞ እስራኤል ቀጥላ ኢላማ የምታደርገው ማ ላይ ነው? ስለዚህ ይሄንን ግንዛቤ በማስገባት አሁንም ባለችው ትንሽ ጊዜ እሺ ብላችሁ ስምምነቱን በመቀበል መጪውን ጥፋት አድኑ። የቀረውን ኤምፓየራችሁን አድኑ ነው። ኤምፓየር ሲሉ አገዛዙን ማለታቸው ነው። ከአርባ ዓመት በላይ የቆየው የኢራን እስላማዊ አብዮት አገዛዝ ራሱን እንዲያድነው ጥሪ ያቀረቡት ይህን እድል ካልተጠቀመ ቀጥሎ የሚመጣው ጥቃት እንዳለ አገዛዙን ያጠፋዋል የሚል ነው። ያ አርባ ዓመት በላይ የቆየ ኤምፓየር ይጠፋል። ስለዚህ እሱን ለማዳን ያላችሁ ጊዜ አለ። አሁንም እሺ በሉ የሚል ነው እና ያ ምንድን ነው የኒኩሌር ማብላያ አንተውም የኒኩሌር ማበልፀግ መብታችንን አሳልፈን አንሰጥም የሚል ነው እየነደደ ነው አሁን ፕራክቲካሊ ስለዚህ ቀጥሎ ያለውን በሙሉ እየነደደ ነው የምታጡት ራሳችሁንም ጭምር ታጣላችሁ አገዛዙም ጭምር ታጣላችሁ ስለዚህ አሁንም የእኔ ጥያቄ ዱኢት የሚል ነው በማለት ነው ያስተላለፉት መልእክት ምክንያቱም እስራኤል የታጠቀቻቸው መሳሪያዎች አሜሪካ ያሏት መሳሪያዎች የአሜሪካ መሳሪያዎች ናቸው። በዚህ ምድር የትኛውን ቦታ ላይ እንደ አሜሪካን ምርጥና ድምሳሽ መሳሪያዎችን መስራት የሚችል የለም። ይሄ ደግሞ ኢራን እስራኤል በደንብ ክምችት አላት፣ እንዴት እንደምትጠቀመበትም ታውቃለች በማለት ነው የገለጹት። ስለዚህ ለምሳሌ የኢራኑ ፕሬዚደንት ለህዝባቸው ቀርበው ኢራን የራሷን ምላሽ እንደምትሰጥና ህዝቡ ከመንግስት ጎን እንዲቆም በጽኑ ያሳስቡት ህዝቡን እና ፕሊስ ከመንግስት ጋር አንድ ሁኑ፣ ፕሊስ ከመንግስት ጋር አንድ ሁኑ በማለት ነው ማሳሰቢያ የሰጡትና ሁኔታው በዚህ ደረጃ ነው የሚገኘው። አለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁን።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 ሪል ስቴት ደስታው እዚህ ይጀምራል። አፍንጫን ሲነኩት ዓይን ያለቅሳል እንደሚባለው ደካስ ውስጥ እግሮ ሲመቸው ራሰው ጭንቅላቶም ፈትሃ ዘና ይላልና ዳና የውስጥ እግር ማሳጅ አድራሻ፣ ብስራተ ገብርኤል አፍሪካ ህንፃ ሶስተኛ ፎቅ ዳና